አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የተወደዳችሁ ውድ ኦርቶዶክሳውያን በኃያሉ በልዑል እግዚአብሔር ፍጹም ሰላምታ ቃል እንደምን አላችሁ? እንደምን ሰነበታችሁ? አሜን። ለውል አምላካችን እግዚአብሔር ስሙ ለዘላለሙ የተመሰገነ ይሁን። በአዲስ አበባ ሀገረ ስብከት በአቃቂ ቃሊቲ ክፍለ ከተማ የቅሊንጦ ደብረ ብሥራት ቅዱስ ገብርኤል ቤተክርስቲያን እንደሚታወቀው በየወሩ ከ19 ጀምሮ እስከ 21 ድረስ ልዩ ጉባኤ ይካሄዳል። ነገር ግን በአሁኑ ደግሞ ከ20 ጀምሮ እስከ 21 ድረስ የኢላፋት ዝማሬ የሚካሄድ ስለሆነ ሁላችሁም በአካባቢ ያላችሁ ምዕመናን ነጭ ልብስ በመልበስ ከቀኑ 10 ተኩል ጀምራችሁ በመገኘት ጉባኤውን እንድትታደሙ በእግዚአብሔር ስም ጥሪያችንን እናስተላልፋለን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር ነው። ታላቅ ጉባኤ ያለ የማይቀርበት የተዋሕዶን ፍቅር የምንገልጥበት በልቧም ነው ክሩን ማንገ